ንጹህ ደም ለፍትህ የጮኸች አንድ ዓመት አስቆጠረ። ጥፋትና ወንጀል ያልተገኘበት እስር፣ እንግልት፣ ህመም፣ ሌሎች ውጣውረዶች ያልገደቡት ሳቂታው ይታው ላመነበት ሳይሳስት የሚናገር የሚከራከር ከእውነት ጋር እስከ መጨረሻው የቆመ ጃል በቴ ኡርጌሳ ንጹህ ደም ፍትህ አልተገኘላትም። በሳል በፖለቲካ እውቀቱ ከሀገር አልፎ ለዓለም የሚበቃው ግንባር ቀደም እንቁ የኦሮሞ ልጅ ጃል በቴ እጁን ወደ ኋላ ጥፍኝ አርጎ አስሮ ያለ ርኅራሄ በጥይት ደብድቦ በመግደል አላበቃም። በዚህም ባውሬ እንዲበላ በቆሻሻ ስፍራ ተጣለ። በደመ ነፍስ የሚንቀሳቀሰውና ገዳዩ መንግስትም በገሃዱ ዓለም እውነትን ለመሸፈን ቢቧጥጥም ከአእምሮ እረፍትና ከተጠያቂነት ሊያመልጥ አልቻለም። የክልሉ የብልጽግና መንግስት በለመደው አሰራሩ ግድያውን ከቤተሰብ ጋር ለማያያዝ የሸፍጥ ውጥን ተያይዞ ቀጥሎታል። ተአማኒነት ባለው ገለልተኛ አካላት ምርመራው እንዳይካሄድ መረጃ ማጥፋት፣ ጥናት እንዳይደረግ ማቋረጥ እና ጣቱን ወደ ንጹሃን መቀሰር ሌላኛው የፍትህ ማዘግያ ዘዴ አድርጎታል። በንጹሃን ደም እጁ የጨቀየው ነፍሰ በላው ብልጽግና በየጊዜው የኦሮሞ የቁርጥ ቀን ልጆቹን መስዋዕት እያደረገ እየቀጠፈ ከጊዜ ወደ ጊዜ የኦሮሞ እናትና አባትን እያስለቀሰ በመሪር ሀዘን እየቀጣ ቀጥሏል። ፍትህ ለተነፈገች ነፍስ ለጃል በቴ ኡርጌሳ፣ አዘጋጅና አቅራቢ ጃለኔ መቃሴል